በጣም ደምናችሁ። እንግዲህ ዛሬ ፍሪ ኢንተርኔት በስልካችሁ እንዴት እንደምትጠቀሙ አሳያችኋለሁ ማለት ነው። ፈርስት ቲንግስ ፈርስት፣ ማረጋገጫ አላሳያችሁ። እንግዲህ የሚሰራው ኢትዮ ቴሌኮም ሲም ላይ ብቻ ነው። ሳፋሪኮም ሲም ላይ አይሰራም ማለት ነው። ስለዚህ ኢትዮ ቴሌኮም ላይ ስንት ብር እንዳለ አሳያችሁ። ዜሮ ዜሮ ሳንቲም ነው እንግዲህ ላይ እንደምታዩት ዜሮ ዜሮ ሳንቲም ነው ያለኝ። ይሄ ኮኔክትድ አድርጌው ነበር፣ ላቋርጠኝ ነ ሳንቲም ያለኝ። ሚሴጅ ገብቷል። ሚሴጁ ምን ይላል እስቲ እና አንብበው 00 ብር አለ እና 00 ሜጋ ባይት አለ ይላል። እሺ ዳታ አብርቻለሁ እንግዲህ ዳታ ማብራት ነው እንግዲህ የመጀመሪያው ነገር። በመቀጠል ምንድነው የምታደርጉት? ከፕላይ ስቶር ላይ አንድ አፕ ያስፈልጋቸዋል። ምንድነው ታጎዛላችሁ? ያው ኤችቲቲፒ ኢንጀክተር የሚባለው አፕ ያስፈልጋቸዋል ማለት ነው። እየሰራ አይደለም ቅድም አብርቼ ስለነበረ ነው እንጂ አያወርድም። ምን ማለት ጥቅልሊንግ ማለት ነው እንደምታዩት ቅድም ገብቼበት ስለነበረ ነው ስለዚህ HTTP ኢንጀክተር ይሄን አፕ ከፕሌይ ስቶር ላይ ታወርዳላችሁ ማለት ነው በመቀጠል የቴሌግራም ቻናል ያስፈልጋችኋል ምክንያቱም ፋይል አለ ኮንፊግ ፋይል በባዶ እንግዲህ የሆነ ሰት ላይ ይሰራል ተብሎ ነበር በባዶ አይሰራም ስለዚህ ኮንፊግ ፋይል አለ እሱ ደግሞ ከነማረጋገጫ አሁን እያሳያችሁ ነው ላሳያችሁ ነው ማለት ነው ስለዚህ ቻናሉ ምንድነው ካላችሁ ይሄን ጥንቃቄ እንግዲህ ቴሌግራም ሰርች ባራችሁ ላይ ያስገቡት ኢትዮ ፍሪ ኢንተርኔት ዋን ብላችሁ ማለት ነው። ከዛም በኋላ እንግዲህ እዚህ ጋር በቀን በቀን ፋይል ይለቀቃል። አንዱ ፋይል የሚያገለግለው ሶስት ፋይሎች ናቸው። እነዚህ ሶስቱ ፋይሎች ማለት ነው የተለያዩ ሰርቨሮች ናቸው። ነገር ግን የሚያገለግሉት ለጁን 29 ብቻ ነው። ይሄው ይታያችኋል አይደለ? ልክ ዛሬ ለሊት 6 ሰዓት ላይ ያበቃል ማለት ነው። ከዛ ሌላ ፋይል ይለቀቃል። ነው ለለታይ ነው ማለት ነው የሚለቀቀው። ለታይ ለታይ ነው በየቀኑ የሚለቀቀው። ስለዚህ እስኪ ንሞክረው ቼክ እናድርገው ካወረዳችሁ በኋላ ከታስነኩት እንዲህ ያስመርጣችኋል። አፕ እኔ ስለመረጡ ነው። ከዚህ በፊት ኤች ቲ ፒ ኢንጀክተር ትጉታላችሁ ማለት ነው። ከዛ ስች ጋር አክቲቬት ማድረግ ነው የመጀመሪያው ነገር። ከዛም በኋላ ስች ጋር ቪቱሬ ኤክስሬ ታደርጉታላችሁ ማለት ነው። በመቀጠል ስታርት ስትሉት ኮኔክትድ ይላችኋል ማለት ነው። በዚህ መልኩ አሁን ቼክ ናርግስቲ። ቅድም እንግዲህ ቴሌግራም አይሰራም ነበር፣ እንግዲህ አይታችሁታል እስቲ አሁን ፍጥነቱን ላስመለከታችሁ፣ ምን ያህል እንደሆነ ፍጥነቱን። እስቲ ፕላይ ስቶር ላይም ቅድም አላወርድም ብሎ ነበረ። ያው አሁን በትክክል እያወረደ ነው። ያው እያወረደ ነው አይደለ? ላቁም እስቲ። ያው አቁምኩት፣ አቁም ያለው አሁን ቀጥታ ቆመ ማለት ነው። ያው እንደምታዩት። እስቲ አሁን ደግሞ ላስጀምረው፣ እንደምታዩት አክቲቬት ላርገው በመቀጠል ታረጉታላችሁ። ይሄው መውረዱን በትክክል ቀጠለ ማለት ነው። በትክክል ይሰራል ማለት ነው። ይሄ ነገር ያለኝ እንግዲህ አሁንም ቢሆን 00 ሳንቲም ነው። ይሄው ምንም አይነት አንድ ሳንቲም እንኳን ካላችሁ ይሄ ነገር አይሰራም። ዜሮ ዜሮ መሆን አለበት የግድ ስልካችሁ። ስለዚህ ላሳያችሁ አሁን በትክክል ሌላ ቻፖች ላይ እንደሚሰራ ማለት ነው የቴሌግራም ብቻ እንዳይመስላችሁ ብዬ ነው። እንግዲህ ያው ዩቲዩብ ላይም በትክክል ይሰራል። እንደምታ ፍጥነቱ ይታያቸዋል። ያው በትክክል ወዲያ ነው የሚከፍተው። የሁሉ ከፍ እያረኩ እንኳን ወዲያ ነው የሚከፍተው፣ ይታያቸዋል። እስቲ ለምሳሌ ቪዲዮ ከፍተን ሞክረው። እንግዲህ እንደምታዩት ነው ማለት ነው። እንግዲህ በዚህ በትክክል ይሰራል ማለት ነው። ቲክታክ ላይም ሞክረው። ስለዚህ በትክክል እንደሚሰራ ማረጋገጫ ይሆናል ማለት ነው። በትክክል ይሰራል ማለት ነው።

ይህን ነገር ሞክሩት። ሁላችሁም ተቀሙበታላችሁ። ይሄ ቪዲዮ ደግሞ ከተመቻችሁ እንግዲህ ለምታውቁት ሁሉ ሼር አድርጉ። ቻናሌን ሰብስክራይብ አድርጉና ላይክ አድርጉ።